ቆይ፣ ኪራ እንደዚህ ሆኖ በእኔ ምክንያቱም ነው እንዴ? አስታውሳለሁ፣ ሄኖክ ሲመጣ እኮ እንደማይተዋወቁ ሰዎች ነው ሰላም የተባባሉ። አንዳንድ ነገሮች ለእኔ ብቻ ካልተገቡ ውላለሁ። እሺ እናማወቁን እኔንም የሚያሳደገኝ አባቴ ነው። ለዛ ነው ምን ሆነሽ ነው እንዴ? ያልገባ ነገር ምንም ያልገባኝ ነገር የለም። ምንም አታስረችኝ ነው አንተ እኮ ዝም ብለህ ነው እንጂ ከአሁን በኋላ ከዋሸሽን ግን ትንሽነትሽን ነው የምታረጋግጪልኝ። እሺ ብታውቂማ፣ አንቺን ለማስደሰት ደፋ ቀና የሚለው ጓደኛ ለሌላ ለመዳራ አትዘጋጅም ነበር። ሁ ሴቶች ግራ የምታጋቡ ፍጥረቶች እኮ ናችሁ። ኪራ ኪራ፣ ደህና ሄዷል። ኪራ፣ የፈለግከውን ነገር የምታዘኝ። ደግሜ አልነግርሽም፣ እኔ የምልሽን ብቻ አድርግ። አላደርገው እንዲማ ካልሽማ፣ ፎቶሽንና ቪዲዮሽን ምን ላይ ለልጋገልሽ? ለምን ለእኔ ስትል ወንዝ ላይ አስለቀው። ግን ለጽናት ምን ሌላ ልቀቅልሽ? ከእነሱ ውስጥ ለስ አንቺ እዚህ ቤት መቆየትሽ የማይቀር ነው። እስከዛ ድረስ ይሄ ነው ክም ከጽናት ጋር ያለውን ችግር እንደሚፈልሽ ምንም ለማድረግ እንዳትሞክል። አሴት እጅግ በጣም ከጠበቅናት በላይ ከባድ ሁና ተገኝታለች፣ ማለት ነው። እውነት ለመናገር ካወቅናት ካመሰገንናት በላይ በጣም ክፉ ስራ ሰርታ አይተናታል ማለት ነው። ያው ምሩ በጣም ያማታል። እንደዚህ መሆንም አችልም ማለት ነው። ህመሟን እናውቃለን፣ ግን ደግሞ በዚህ መልኩ እሷን አፍናና አስራ ትገኛለች ማለት ነው። ኪራ ደግሞ ወደ ቤት ተመልሷል። እንደገና ደግሞ ያው ናሆሜ እውነቱን አውቃል ማለት ነው ለምን ጽናት ከኬራ እንደሸሸች። እንግዲህ በብዙ ነገር አጋፍተው መጨረሻውን እውነቱን አውቋል ማለት ነው። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? የሰላም ሀበሻ ቻናል ቤተሰቦቼ በያላችሁ በሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ሁኑ። እንዲሁም ነባር ቤተሰቦች ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። ዛሬ እንግዲህ ተወዳጁ የሆነው በብዙዎች ዘንድ በጉጉት የምንጠብቀው ጽናት ተከታታይ ድራማ ክፍል አምሳ ስድስት ተለቋል ማለት ነው። እጅግ በጣም ብዙ ነገሮች ተፈጥረዋል እንግዲህ ኬራ በባለፈው ፓርት ላይ ማለት ነው አምሳ አምስት ፓርት ላይ የቤት ውስጥ አልነበረም። እሱም ያልነበረበት ወይንም ደግሞ ከቤት የወጣበት ምክንያት ሄኖክ እና ጽናት አንድ ላይ ሀሴት በሰጠቻቸው መድኃኒት እንግዲህ ሁለታቸውም አንድ ላይ እንቅልፍ ወስዷቸው ነበረ ማለት ነው። በዚያም ምክንያት እንግዲህ እሱ ወደ ክላስ ሲገባ ሁለታቸው ተያይዘው ተኝተው በነበሩበት ሰዓት እሱን በማየት እሱ መረጋጋት ስላልቻለ ወደ ውጭ ብቸውን መረጋጋት ስለፈለገ ወጥቶ ነበረ። ስለዚህ የት ሄደ በማለት ሁላቸውም እያሰቡ ነበር። ጽናትን ባገኘሁት እንጂ እውነቱን በነገርኩት፣ በመጣልኝ ኪራ እያለች በጣም በብዙ ነገሮች ስታስብ ነበር። ሌሎችም እንደዚው፣ ሀሴትም እንዲሁም ናሆሚ ሁላቸውም ማለት ነው። ብቻ ግን ስለ ኪራ መውጣት ሲያስቡ ሲጨነቁ ነበረ። በመጨረሻም እንግዲህ ከሰኒ ጋር ሰተት ብሎ ከሰኒ ቤት መጥቷል ማለት ነው። ስለዚህ የኔና የፅናት ጉዳይ በጣም አብቅቶለታል። ስለዚህ ልብሴን ልወስድ ነው የመጣሁት። ቤተሰብ ጋ አያቴ ጋር ልሄድ ነው። በዚሁንም እጠይቃታለሁ። በዚሁንም ለብቻዬ ጊዜው ስጄ እመጣለሁ፣ በማለት እንግዲህ ከሰኒ ጋር መጥቶ ተገናኝተዋል ማለት ነው። ሰኒ ጋር በነበረበት ሰዓት እንግዲህ ፅናትም በወቅቱ ከሰኒ ጋር ስትመጣ እንዳጋጣሚ እንግዲህ ኪራ መኖሩን አታቅም። ተገናኝተዋል ሄዳ እቅፍ አድርጋ አይኔን አላመንኩትም ኪራ ነው ወይ በማለት እንግዲህ እቅፍ አርጋ ትስመዋለች ማለት ነው። እንግዲህ መንገድ ላይም እንግዲህ ያገኘችውን ሰው እንግዲህ ስታቅፍ ማይተና ኪራ ስለመሰላት ማለት ነው። እና በብዙ ነገሮች በጣም እንትን እያለች ነበረ ማለት ነው። ህጻናት እየተጎዳች ነበረ። ግን ደግሞ ኪራ ጋር ተገናኝተዋል። ያው ኪራም እንግዲህ ወደ ቤት ሂዷል። እጅግ በጣም በብዙ ነገሮች ኬራ ተስፋ ቆርጧል ማለት ነው። ያው ጽናት ከዚህ በኋላ እንደማትወደው እንደማታፈቅረው በብዙ ነገሮች ተስፋ ቆርጦ ነው ያለው። ናወሚም እንግዲህ እውነቱን ንገሩኝ እያለ እንግዲህ ጽናትንና ምሩን በጣም ብዙ ቃላቶች ሲናገራቸው ነበር ማለት ነው። እናንተ ለምንድን ነው ሲጀመር እናንተ የደበቃችሁት ነገር አለ፣ ስለዚህ መናገር መቻል አለባችሁ። ንገሩኝ፣ ምንድን ነው እንደዚህ? አብሮ አብሮ አደጌ ጓደኛዬ እንደዚሁን በፍጹም አይቼ አ አላቅም ስለዚህ፣ በራሱ ቤት በራሱ ነገር እዚህ ቤት ውስጥ የለም። ስለዚህ ምንድን ነው ያደረጋችሁት? ህጽናት ስለምንድን ነው እንደዚህ እኛ ህጻን ነው ወይ? እንዴት ነው እንደዚህ የምትጫወችብን? በማለት እንግዲህ ጽናት በጣም ጽናትን በጣም ወጥሮ ይዟት ነበረ ማለት ነው። ናሆሜ ቀጥታም ወደ ኩሽና ሄዶ እውነቱን ንገሪኝ፣ እውነቱን ካልነገርሽኝ አንቺ በጣም እንደማስብሽ አይደለሽም። በቃ ትንሽ ነሽ ማለት ነው። እኔ እኮ ከማንም በላይ በጣም አዋቂና አስተዋይ አርጌ ነው ማስብሽ። ግን ደግሞ ለምንድን ነው እንደዚህ አይነት ነገር ጥፋት የምታጠፊው? አሁን ላይ ኬራ ምንም አይነት ጥፋት የለም። ጥፋቱ ያለው አንቺ ነው። ስለዚህ እንደዚህ ወደኋላ ያደረገሽ ነገር ምንድን ነው? በማለት እንግዲህ ንገሪኝ በማለት አፋጧት ነበር። በወቅቱ ግን አልነገራትም፣ አልነገረችውም እንግዲህ ነገ ስመጣ ትነግርኛለሽ በማለት እንግዲህ በጣም ተቆጥቷት ከመጠን በላይ ተናግ ተናግሯት አንቺ ለእኔ ጓደኛዬ ምንም ላትኩኝ ትችያለሽ። በቃ ከዚህ በኋላ እውነቱን ግን መናገር አለብሽ በማለት እንግዲህ ወጥቷል ማለት ነው። ኪራም እንግዲህ ወደ ቤት ተመልሷል። ወደ ቤት ተመልሶ ደስ በሚል ሁኔታ ልብሱን ቀይሮ ምናምን ነገር ያው እንግዲህ ጽናት ላይ ተስፋ እየቆረጠ መጥቷል ማለት ነው። ግን ደግሞ እኔ ኪራ ካለው ነገሩ ለምንድን ነው የማይጋፈጠው የሚለው ነገር አለ ማለት ነው። አይ አይደለ እንግዲህ ሄኖክ ጋ አያት፣ እሺ መውጣት ነበረበት፣ መሄድ ነበረበት፣ ጽናትን ትቶ መሄድ ነበረበት። መሄድ አልነበረበትም በወቅቱ አብሮ መጋፈጥ ነበረበት ማለት ነው። ኪራ ባያቸው ሰዓት አብረው እንደዚያ ተቃቅፈው ተኝተው ባሉበት ሰዓት እንኳን ያን ሰዓት ባይናገር በቃ ሲያገኛቸው ግን ሄኖክንም ጽናትንም ማናገር ይችል ነበር፣ መጋፈጥ ይችል ነበር። ግን ፊትለፊት ደግሞ እሱ አይጋፈጥም ማለት ነው። እና ከዚ ጋር ደግሞ እንግዲህ ናሆሜ እውነቱን ነገሩት ማለት ነው። በቃ እንደዚህ እንደዚህ ነው የኪራ አባት እንደዚህ ስላለኝ፣ ስለዚህ ሁለታቸው ደግሞ ሀሴትና ኪራ መጋበት አለባቸው። በቃ ለዚያ ነው እንጂ እኔ በጣም ወደዋለሁ፣ አፈቅረዋለሁ፣ አሳልፌ የሰጠሁት ለዚያ ነው በማለት እንግዲህ ለናሆሜ ነግረዋለች ማለት ነው። እጅግ በጣም ናሆሜ ተናዶ ምሩን። እንደውም ለኔስ ሌላ ሚስት አልፈለግሽልኝም በማለት እንግዲህ የራሱን ፍቅረኛም እንግዲህ ጠይቋታል ማለት ነው። ምን አይነት አስተሳሰብ ነው ያላችሁ በማለት እንግዲህ በጣም ተቆጥቷቸዋል ማለት ነው። ግን ደግሞ ብዙም እንትን አልፈረደባትም ማለት ነው። እና ያው ሀሴት እና እንዲሁም ሄኖክ ደግሞ በጣም እየተጣሉ እየተጨቃጨቁ ይገኛሉ። ምክንያቱም በሁለታቸው መካከል ብዙ ነገሮች እያሰሩ ነው ማለት ነው። የድሮ ጥፋታቸውን እያነሱ ያንን በመበቀል ደግሞ ሄኖክ ብዙ ነገሮች ስቶቶቹን እንድትሰራ እዚህ ደረጃ እንድደርስ ያደረጋት ሀሴት ሄኖክ ነው ማለት ነው። ስለዚህ በባለፈው ባደረገችው ስራ ቀርጿታል ለሄኖክም ለጽናትም መድኃኒት ስታደርግ እሱ ራሱ ስለቀረጻት የድዮ የራስሽ የድሮ ቪዲዮ ብቻ አይደለም፣ የጽናትንም እንትን ስታደርጊ፣ ከብርጭቋ ላይ መድኃኒት ስታደርጊ እሱንም ቀርጭሽ አለውኝ በማለት እንግዲህ ተናግሯታል። እሷም እጅግ በጣም ተናዳለች። አሁንም የምልሽን ነገር ካላደረግሽኝ በጣም ነው እኔ እና አንቺን ሌላ ውስጥ የምንጋባው። ስለዚህ ጽናትን ለእኔ አሳልፈሽ እንድትሰጭኝ እፈልጋለሁ። በብዙ ነገር እንድታግዥኝ እፈልጋለሁ ሀሴት። ካለዚያ ግን ከእኔ ጋር ያለው ቪዲዮዎችሽ እንደገና ደግሞ ጽናት ላይ ያደረግሽውን ሁሉ አለኝ ሚዲያ ነው የምለቅልሽ በማለት እንግዲህ ማለት እያስፈራራት ይገኛል ማለት ነው። ሀሴትም ከዚህ በኋላ እኔ በሴት ልጅ ምንም አይነት ነገር ግፍ አልሰራም እባክን ተወኝ በማለት እንግዲህ እሷም ስትከራከረው ነበር። ግን በጽናት ላይ መድኃኒት ማድረጓን የተለያየ ነገር እንትን ማለቷን መስራቷን እንግዲህ ማንሰምታለች ምሩ ስታዳምጣቸው ነበር ከውጭ ሆና ማለት ነው። ከዛ እንግዲህ ሀሴት በጥፊ ስትለው ሄኖክን ወዲያውኑ ሲጣሉ ስለሰማቻቸው በር ከፍታ እነሱን ለማየት ወደ ውስጥ ገብታ ነበር ማለት ነው። እንግዲህ ወደ ውስጥ ከገባች በኋላ ምሮን እንደዚህ አስራት አፍናት ይዛታለች። ከዚያው ከክላሷ ውስጥ ማለት ነው ማንም እንደሌለ ድምጿ እንዳይወጣ አሽጋ እንዲሁም እጅና እግሯን አስራት ቤት ውስጥ አስቀምጣታለች ማለት ነው። እና እጅግ በጣም በተለይ ለምሩ ይህ አይገባትም ማለት ነው። ምክንያቱም ያማታል፣ መድኃኒት መውሰድ አለባት። እንደዚህ አይነት ጭንቅ ነገር አትወድም። ስለዚህ ከመጠን በላይ ስህተት ነው የሰራችው ማለት ነው። ሀሴት እነ ናሆሜ ደግሞ እንግዲህ ስልክ እየደወለላት አታነሳም። እንዲሁም ደግሞ ቤት ውስጥ ነበረች እኮ አሁን ነበረች እያለ ኪራም ሲያወራ ነበር ማለት ነው። ስለዚህ ከራሳቸው ከነ ኪራ ቤት ከዚ ውስጥ ሆነው እንግዲህ ከአንድ ክላስ ውስጥ ሆና በዚህ መልኩ አፍና በር ዘግታ ይዛታለች። የምትፈልገውን ነገር ስትፈልግ ራሷ ሀሴት ውጪ ወታ በሩን ቆልፍ አባት እየሄደች እዚሁ አፈናታለች ማለት ነው። እና ሀሴት ያደረገችው ነገር በፍጹም ልክ አይደለም። እንዲሁም ጥሩ ነች በጣም ጥሩ አስተሳሰብ አላት በማለት እንግዲህ እኛ ብዙዎቻችን ስናሞግሳት ነበር። ግን ደግሞ በጣም ራስ ወዳድ ነች። የራሷን ስህተት ለመሸፈን ወይንም ደግሞ የራሷን ነገር ለመወጣት ስትል በሰዎች ላይ ተንኮል የምሰራ የምትተባበር ነች ማለት ነው። ስለዚህ ጽናት ላይም እንደዚ እያደረገች ነው ያለችው። የራሷን ስተት ለመደበቅ ሌላ ስህተት እየሰራች ነው ያለችው ማለት ነው እና ይሄን ሲሰሙ ሀሴት ይሄን በማድረጓ ምሩን እንደዚህ በማሰሯ ወይም ደግሞ እንደዚህ በማፈኗ እነ ናሆሜ እነ ኪራ ቢሰሙ ምንድን ነው የሚፈጠረው? ጽናት ብሰማ ምንድን ነው የሚፈጠረው የሚለው ነገር እጅግ በጣም ከባድ ነው የሚሆነው ማለት ነው። ናሆሜ አይለቃትም፣ ኪራ አይለቃትም። ምክንያቱም ምሩ እጅግ በጣም ያማታል ማለት ነው። መሆንም አልነበረበትም። ስለዚህ ሀሴት እጅግ በጣም ከባድ ነገር ነው ያደረገችው። ከዚህ ቤት መውጣት ያለባቸው ሄኖክና? አሴት ነገሮች ድብልቅልቅ ያደረጉት እነሱ ናቸው። ስለዚህ ከዚህ ቤት መውጣት አለባቸው ብዬ አስባለሁ፣ ከኪራ ቤት ማለት ነው። እና እንግዲህ ያው ኪራ ጋር እውነቱን ያቃል አያቅም፣ ናሆሜስ ወደፊት ሊነግረው ይችላል አይነግረውም የሚለውን ነገር እንግዲህ እሱም ያሳስባል ማለት ነው። በእርግጠኝነት ከዚህ በላይ ኪራ እንዲጎዳ ብዙ ነገር እንዲሁ ስለማይፈልግ ናሆሜ ይነግረዋል ብዬ ተስፋ አደርጋለሁ ማለት ነው። በእርግጥ በዛሬው ፓርት ራሱ እና ሆሜ የማወቁ ራሱ እጅግ በጣም ደስ ብሎኛል። እንግዲህ በቀጣይ ክፍል አምሳ ሰባት ሁላችንም በጉጉት እንጠብቃለን። በያላችሁበት ሰላማችሁ ይብዛልኝ። ለቤት አዲስ የሆናችሁ ደውል ምልክቱን በመጫን ቤተሰብ ሁኑ ለማለት